አዘንተኛው አዘን ቢጨርስበት የተሻለ ነው። የሞተን ሰው አላህ ይማረው፣ አውፊ በለው ይባላል እንጂ ሌላ አይደለም። ያንን ገና ወደፊት ረዥመን ቢል ሀይብ ወደፊት ይህን ይሰሩበታል፣ ይህን ያመልኩበታል ብሎ ነገር ረዥመን ቢል ሀይብ እንኳን እዚህ ገጠርም የለ እንኳን እዚህ ቴክኖሎጂው ረቀቀበት ዋራ ፍለጋ እንጂ ሌላ ምንም የተለጠሩበት ነገር የለም። ለሞተ ሰው ዱዓ ነው የሚደረገው አላህ ይማረው ነበር የሚደረገው። እነሱ ድሮውንም ያው ተርግማን በቀር ሌላ የለም። መች የሚያስከትሉትም ያው ነው። ስኮ ተድሮው ጀምሮ ምንድን ነው አይታችሁታል። ኪዛባቸውን አሕመድ ደልበዴን ቆንዴታ ላይ ዕረፉ

ወገይሬሃ የሌላ አለም አሉ ፊሚስር አሉ። እዚቺ ሚስር ላይ ወገይሬሃ ሌላም ዓለም የትም ዓለም ላይ እያለን ሪር ከሙ ንዲ ናዲ አቃጥል ብለው በርግማን አስቀምጠዋል። ሸርሓልቀዊ ላይ ባለው ሳባቸው ላይ ነዝር ተመልከቱት። እነሱ እርግማን እሺ፣ አንድ ሰው ሽርክ ያየበትን ያን ሙሽርኩን ተላ ያለውን አይቶ የሚሰራውን ያን መከልከል እንጂ የሄድየን ሰው ማንሳት ምን ይባላል? ለምን እስከ ዛሬ አላነሷቸውም? ሁሉ ኸልቅ ለሸኾቹ ጠበቃቸው መሆኑን መገንዘብ አለበት። ይህም ብቻ አይደለም፣ ፊ ጀሚያ አፍጣሪ ለዓለም ያለው ጠበቃቸው ነው። መዲነተል ሙነወራና መከተል ሙሸረፋ ላይ ዓለም የሚሰበሰብበት ስርፋ ላይ ዑለማ መሆናቸው አዝሃዴን ኸልቅ መሆናቸው ጥሩ ያለህ ባሪያ መሆናቸው ታምኖባቸው ዓለም አውቋቸው መዲነተን ሙነወራና መከተን ሙሸረፋ ላይ ሶላተል ኻኢብ መሰገቡ ተዚህ የበለጠ ነገር እሳቸው ምን እንደሆነ ነጃሽ ይሳሉ ሆኖ ማለት እና ይሄንን በዕልሙ ደረጃ እንግዲህ ዑምር ያስጨርሳል፣ ዑምር ያስጨርሳል። አደጉን ወሳኝ ነው እና

አይወይንም ሳልጠይቅ ወደ ገበያው እዛ ደግሞ ገበያው እንደው ንድድ አለ፣ እንደው እንቁላል አስራ ሁለት እንቁላል አንዲት ዶሮ ንድድ ብሏል። እንዲው ገበያው እንዲው መደበል ሰማይ ነው ሁሉ ነገር ትየ አዛያችን እንቁላል ስመለስ ስመጣ ብጠራ ብጠራ ቤቱ ዝግ ነው። አይ ወይንም ሳልዘይራቸው እንዲው እንግዲህ ሰው አያደርገኝም እንዲያሻቸው እንግዲህ እንዲ አይ ወይም እንዲው እንዲ ደህና ነሽ ትየ እንዲ የምከረምሽ አንቺ ታራ ያሉ ልጆች እንዲ ያሉ ልጆቹን ታዩት ይየ እንዲ ልጆቹን ታያቸው እቴየ፣ ምን ይወራል? ይህ ውስማን ዋህመር መሀመድ ነበረ ባለፈው። ብድግ ብሎ ምን ታወሪዋለሽ እቴየ? ያው በባህር በሚሉት አልነገረ እነሱ ነበር ሰክተት አርጎ ያዘልኝ የትናንሾቹን። አሁን እንዲው ብድግ ብሎ በባህር ከወዲ ወዲ ጥር ያራቸውን አሩብኝ ልሻለሁ እቴየ። እንዲው ታይ እንዲው ምን እግ አትንኪ

እኔም መጥቻለ ከማህበር መሐመድ የም ጠዋ ከቀን እያለቀስኩ ነው ሄድየ በባህር ባለፈው አንዲ በሬ ሽጠን ከገጠር ብድር አውጥተን ጨምረን ላክን። የመን ወጥቶ ሳውዲ ድንበር ዘው ሳውዲ ምድረ መ ገብቶ አላሉ እንግዲህ እንዴ ፈለው ውስማን ነው። ውስማን አትበይኝ፣ አረ ውስማን አትበይኝ። እንዲያው ከርሲ ነክ ተረገኝ፣ እንቅጥቅጥ አደረገኝ።

እና እንግዲህ ተመልከቷቸው እኔ ደግሞ ሁለት እንግዲህ ያስባችሁታል። ነገሩ ሲራለው አለው ይሄ ነገር የምሬን ነው። ዝም ብላችሁ ተመልከቱ ማለት ነው። እንግዲህ አሁን እነዚህ የኢትዮጵያን ባንዲራ ሊቀዱ በሽታው ሊጥሉ ተልብሳቸው ላይ ያየን ብለው ነው ማለት ነው። እኒህ የሚሰሩ ስራ ምርጥ ዲራማ ነው። ዲራማ ይባላል ግን ትምህርት ነው ያስባችሁታል። ለሌሎቹ ነው ኢትዮጵያ ኢትዮጵያ ዝም ብላችሁ ጠብቁ፣ ምን እንደሚሰራ ማለት ነው። ያው እንግዲህ ሮጡ ሮጡ ሮጡ ሮጡ። እነዚህ ያው እንግዲህ ያው እሱም እሷም ለብሰዋል ኢትዮጵያን ባንዲራ እና እኒያም ደሞ እነሱ ለማገኘት ቁምጥምጥ ብለው እየሮጡ ነው። እንዲያይሆን ሆኖ ልናይ ነው እንግዲህ ያው አጋጣሚ ያጋጣጥማቸው አላመለጥን ብለው ነበር። እኒህ ግን አላመለጡም፣ ደረሱባቸው ሌሌ ከማቸው አይተው ማለት ነው። እዛ ተመልከቱ። ያንዲ ብርቱ የለውም እንግዲህ ያውሻ እንኳ ሸሽ። ያንዲ ብርቱ የለውም እ ኢትዮጵያ ኢትዮጵያ ናት፣ የትም አትደርስም። እንግዲህ ለምዴር ነው የሚለፉት በሽክታው የሱንም ቀደዱት አልለት ተመልከቱ ይኸው፣ እኔ ማለሁ አለች። እዚህ እኔ ማለሁ፣ ኢትዮጵያ ነኝ አለች። ይኸው ከዛ ደሞ ተወዲያ ብቅላል። ይኸው አዎ፣ አዚያችሁ ይኸው፣ እኔ ማለሁ እንዲህ ያለ በሙሉ ማለት ነው። እጃቸው ላይ ሌላ ቢያጡ ደግሞ እጃቸው ላይ ያለው ደግሞ ያዘርጋሉ። ይኸው አትንጣ እንተማ እያለችው ነው እንተም የሚቀደድ ያለ አትንጣ ከዙሪያውን ከበዋቸው ስባችሁታ። ተመልከቱ ትንሽ ሰው ኢትዮጵያ አፈርስም በትንሽ አስተሳሰብ በትንሽ ቅንጭላት መቼም ኢትዮጵያነቷ አይጠፋ፣ ነገር ግን ህዝቡ ይቦሳቆላል። እኔ ልጆች ለነሱ ወደቁ እነሱ ተ